ሃሚንግ ስፖርት ስፖርትን ቀዳሚ ዘቤ በማድረግ ስኬትን በተግባር እናረጋግጠ ሰላም የሃሚንግ ስፖርት ዝግጅት ተከታታዮች በዛሬው የሃሚንግ ስፖርት ዝግጅት ነገ ምሽት አንድ ሰዓት ተኩል በኦልድ ትራፎርድ በ28ኛው ሳምንት በማንቸስተር ዩናይትድ እና በአርሰናል መካከል የሚደረገውን ተጠባቂ ጨዋታ በተመለከቱ የተለያዩ መረጃዎችን የማደርስ ይሆናል። የቅርብ ጊዜ ግንኙነታቸውን ስንመለከት ዩናይትዶች በ2425 ሁለት ጊዜ ከአርሰናል ጋር ተገናኝተዋል። ምናልባትም ደግሞ ባለፈው ክረምት የቅድመ ውድድር ዘመን በሎስ አንጀለስ ያደረጉትን የወዳጅነት ጨዋታ ከጨመርን ደግሞ ለሶስት ጊዜ መገናኘታቸውን እናስተውላለን። በሁለቱ ጨዋታዎች የነበራቸውን ስንመለከት ሁለቱም ጨዋታዎች በኤምሬትስ ነበር የተደረጉት። በፕሪሚየር ሊጉ በተደረገው ጨዋታ አርሰናል ሁለት ለዜሮ ሲያሸንፍ ኤፍ ኤ ካፕ ሶስተኛ ዙር ጨዋታ ደግሞ ማንችስተር ዩናይትድ መደበኛውን ዘጠና ደቂቃ ከአርሰናል ጋር አንዳቸው በሆነ ውጤት ከፈጸመና በጭማሪ ሰላሳ ደቂቃ በመለያ ደቂቃ ውስጥ በተመሳሳይ በአንዳቸው ውጤት በማጠናቀቃቸው በተሰጠው ፍጹም ቅጣት ምት አምስት ለሶስት ማሸነፉ ይታወሳል። የእንግሊዝ ፕሪሚየር ሊግ አዲስ ስያሜውን ካገኘ በኋላ ሁለቱ ቡድኖች ሰባ ሁለት ጊዜ ያህል ተገናኝተው ማንችስተር ዩናይትድ 31 ጊዜ አርሰናል 24 ጊዜ እንደዚሁም ቀዱን ጨዋታ ደግሞ ባቻ ውጤት ፈጽመዋል። ለሰባ ሁለት ጊዜ ያህል ሲገናኙ ሁለቱ ቡድኖች 186 ጎሎችን በድምር አስቆጥረዋል። 102ቱን ማንችስተር ዩናይትድ 84ቱን ደግሞ አርሰናል አስቆጥረዋል ማለት ነው። ነገ ጨዋታቸውን የሚያደርጉበት ኦልድ ትራፎርድ፣ በዚህ ሜዳ ላይ ደግሞ ያላቸውን የእርስ በእርስ ግንኙነት ስንመለከት 35 ጊዜ ተገናኝተው ማንችስተር ዩናይትድ 20 ጊዜ እንደዚሁም ደግሞ አርሰናል ሰባት ጊዜ ሲያሸንፍ፣ ቀሪውን 8 ጨዋታ ደግሞ ባቻ ውጤት ፈጽመዋል። በሁለቱ ቡድኖች መካከል ትልቅ ጎል የተመዘገበበት ጨዋታ እንደ አውሮፓውያን አቆጣጠር በ2011 ማንቸስተር ዩናይትድ አርሰናልን ስምንት ለሁለት እያሸነፈበት ጨዋታ እንደነበር እናስታውሳለን። ማንቸስተር ዩናይትድ እሑድ ምሽት አንድ ሰዓት ተኩል ከአርሰናል ጋር በሜዳው በሚያደርገው ግጥሚያ በፕሪሚየር ሊጉ ተከታታይ ድሎችን ለማስመዝገብ ይሆናል ወደ ሜዳ የሚገባው። ቀይ ሰይጣኖቹ በኦልድ ትራፎርድ ኢፕስዊች ታውንን ሶስት ለሁለት በመርታት የመጨረሻውን ሊግ ጨዋታቸውን ባለፈው አሸንፈው እንደነበር እናስታውሳለን። ነገር ግን አሁንም በፕሪሚየር ሊጉ የደረጃ ሰንጠረዥ አስራ አራተኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ የሮበን አሞሪን ቡድን ሐሙስ ምሽት በኤሮፓ ሊግ 16 ቡድኖች በሚያደርጉት የመጀመሪያ ዙር ጨዋታ ኒውካስል ሶሲዳድ ጋር አንዳቻ በሆነ ውጤት ጨዋታውን ፈጽሟል። ከአውሮፓ ጨዋታ መልስ ነው ከመሪው ሊቨርፑል በ13 ነጥብ ርቆ በሊግ የደረጃ ሰንጠረዥ ላይ ሁለተኛ ደረጃ ላይ ከሚገኘው አርሰናል ጋሪን ጨዋታ የሚያደርገው አርሰናል የመጨረሻ ሊጉን ጨዋታ ከኖቲንግሃም ፎሬስት ጋር አቻ ውጤት ካጠናቀቀና በአውሮፓ ቻምፒዮንስ ሊግ ወደ ኔዘርላንድ ተጉዞ ፔሲቪን ሰባ ለአንድ በሆነ ውጤት ካሸነፈ በኋላ ነው ከዩናይትድ ጋር በኦልድ ትራፎርድ የሚጫወተው። የማንቸስተር ዩናይትዱ አሰልጣኝ ሮበን አሞሪም በእሁዱ ጨዋታ ማንሰራራት አለብን፣ ባለፈው ቡድኑ በመጨረሻዎቹ ሀያ ደቂቃዎች ውስጥ በጣም ተዳክሞ ነበር። ለእሁድ መዘጋጀት አለብን። ከዛ ሐሙስ ደግሞ ሁለተኛ ጨዋታችንን ከሪያል ሶሴዳድ ጋር እናደርጋለን። ስለዚህ ጨዋታ በትኩረት ማሰብ አለብን። በአውሮፓ ሊግ መጫወት በቻምፒዮንስ ሊግም ከመሳተፍ የበለጠ ከባድ ነው ወዲያው በሳምንቱ መጨረሻ ጨዋታዎች ስለሚደረጉ ተጫዋቾች ይደክማሉ ብሏል የአርሰናሉ አሰልጣኝ ሚካኤል አርቴታ በአሰልጣኝነት ዘመኑ ሁለት መቶኛ የፕሪሚየር ሊግ ጨዋታውን በነገው እለት የሚያደርግ ሲሆን ስለ ነገው ጨዋታም አስመልክቶ ሲናገር ለእኛ ትልቅ ምሽት ነው የሚሆነው ወሳኝ ፉክክር የሚደረግበት ጨዋታ እንደሚሆን አምናለሁ በሊጉ 14ተኛ ደረጃ ላይ ስለሚገኙና ከአርሰናል ጋር የ21 ነጥብ ልዩነት ስላላቸው ለማንችስተር ዩናይትድ ዝቅተኛ ግምት አንሰጥም ሲል ተናግሯል በዚህ ጨዋታ ሁለቱም ቡድኖች በጉዳት ወሳኝ ተጫዋቾቻቸውን አጥተዋል በባለሜዳው ማንቸስተር ዩናይትድ በኩል በጉዳት የሚሰለፉ ተጫዋቾችን ስንመለከት ማርቲኔዝ በጥር 25 2017 ማንቸስተር ዩናይትድ በፕሪሚየር ሊጉ ከክሪስቲያል ፓላስ ጋር ባደረገው ጨዋታ ላይ ከባድ የጉልበት ጉዳት አጋጥሞት የነበረ ሲሆን በቀሪው 2025 የውድድር ዘመን ይህ አርጀንቲና የተጫዋች ከሚዳርቆ እንደሚቆይ ይጠበቃል። ሉክሾ በጡንቻ መሳሳብ ጉዳት ምክንያት በዚህ የውድድር ዘመን ሶስት ጨዋታዎችን ብቻ ነው ማካሄድ የቻለው። የ29 ዓመቱ እንግሊዛዊ ከደረሰበት ጉዳት ማገገም አልቻለም፣ የሚመለስበትም ቀን በይፋ አልታወቀም። ሜሰን ማውንት በታህሳስ ወር በማንቸስተር ማንቸስተር ደርቢ ከማንቸስተር ሲቲ ጋር በተደረገው ጨዋታ ያጋጠመው ጉዳት ከሜዳው እንዲርቅ አድርጎታል። ጉዳቱ ምን ተብሎ በክለቡ የተቀመጠ ነገር የለም። በዚህ ጨዋታም ከማይሰለፉ ተጫዋቾች አንዱ ነው። ልምድ ያለው የማል ተከላካይ ጆኒ ኢቫንስም በጡንቻ ችግር ምክንያት ከማይሰለፉት ውስጥ ይገኛል። ሌላኛው በጉዳት የማይሰለፈው የአማካይ ስፍራ ተሰላፊው ኮቢ ማይኖ ሲሆን ባለፈው ወር በልምምድ ላይ በደረሰበት ጉዳት ምክንያት ከሜዳ መራቁ ይታወሳል። መጋቢት 23 2017 ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ጨዋታ ይመለሳል ተብሎ ይጠበቃል። ኮቢማኑ የባት ጉዳት አጋጥሞት እንደነበር የምናስታውሰው ነው። ሌላኛው በጉዳት የማይሰለፈው አይቮሪ ኮስቲያዊው አማድ ዲያሎ ሲሆን በደረሰበት የቁርጭምጭሚ ጉዳት ምክንያት ቀሪ ውድድር ዘመን ሊያመልጠው እንደሚችል ተገልጿል። መሰለፋቸው አጠራጣሪ የሆኑ ተጫዋቾችን ስንመለከት የማንቸስተር ተጠባባቂ ሁለተኛ ግብ ጠባቂ ቱርካዩ አልታይ ባንዲርና፣ ሶስተኛ የክለቡ ተመራጭ ግብ ጠባቂ ጆይ ሂተን ያለፉት ስድስት ጨዋታዎች ምክንያቱ ባልታወቀ ምክንያት ካስተላለፍ ውጭ የሆኑ ሲሆን እነዚህ ተጫዋቾ ተጫዋቾች እሁድ ዕለት በሚደረገው ጨዋታ መሰለፋቸው አጠራጣሪ ነው። ማኑኤል ኡጋርቴ ባለፈው ሳምንት መጨረሻ በኤፍኤ ካፕ ከፉላም ጋር ዩናይትድ ባደረገው ጨዋታ ባጋጠመው ጉዳት ከሪያል ሶሴዳድ ጋር በተደረገው ጨዋታ አልተሰለፈም። ነገር ግን አማካዩ ለዚህ ጨዋታ የመመለሱ እድል ሰፊ ነው ተብሏል። እንደ ኡጋርቴ ሁሉ ሃሪ ማጉዌርም ከፉላም ጋር በነበረው ጨዋታ ተጎድቶ ወደ ስፔን ተጉዞ ከሪያል ሶሴዳድ ጋር በነበረው ጨዋታ ባይሰለፍም የማል ተከላካዩ በኦልድትራፎርዱ የነገው ጨዋታ ከመድፈኞቹ ጋር ለሚደረገው ጨዋታ እንደሚሰለፍ ይጠበቃል። ፓትሪክ ዶርጉም ከሪያል ሶሴዳድ ጋር በቀጣይ ሳምንት ማንችስተር ዩናይትድ በኤሮፓ ሊግ በሚያደርገው ጨዋታ ነው ወደ ሜዳ የሚመለሰው። በአርሰናል በኩል በጉዳት የሚያሳለፉትን ተጫዋቾች ስንመለከት ጎል አስቆጣሪዎቹን እንግዲህ ቡካዮ ሳካ ማርቲኔልንና ካያቫርትስን እንደዚሁም ጋብርኤል ጀሱስን ማጣቱን እናስታውሳለን። ቡካዮ ሳካ በጡንቻ መሳሳብ ጉዳት ለወራ ከሜዳ ከራቀ በኋላ ቅርብ ጊዜ ወደ ልምምድ ቢመለስም ይሄ ጨዋታ እንደሚያልፈው ይጠበቃል። በተመሳሳይ ጋብርኤል ማርቲኔልም ከወር በፊት በካራቦ ካፕ የግማዊ ፍጻሜ ውድድር ከኒውካስል ጋር ባደረገው ጨዋታ በጡንቻ መሳሳብ ጉዳት ከሜዳ መራቁ ይታወሳል። በወዱ ጨዋታ ባይሰለፍም ሲሆን ከቡካይ ኦሳካ ቀድሞ ወደ ሜዳ እንደሚመለስ ይጠበቃል። ካይ ሃቨርትስ እንዲሁ በጡንቻ መሳሳብ ጉዳት ከውድድር አመቱ ውጪ ነው። ጋብርኤል ጀሱስም በጉልበት ጉዳት ምክንያት ቀዶ ጥገና በማድረጉ አይሰለፍም። ይህን ጨዋታ የ46 አመቱ ጎልማሳ አንቶኒ ቴለር በዋና ዳኝነት የሚመሩት ይሆናል። በሃሚንግ ስፖርት ለዛሬው የያዝ ነው። የማንቸስተር ዩናይትድና የአርሰናልን የነገ ምሽት አንድ ሰዓት ተኩል በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ የሚደረገውን ጨዋታ የተመለከተው መረጃዎች ይህን ይመስላሉ። ቀጣይም ጨዋታ ከሚደረግበት ሰዓት ያሉ መረጃዎችን እና እንደዚሁም ደግሞ በድረ ጨዋታ የተለያዩ መረጃዎችን ይዘን በሃሚንግ ስፖርት የምንቀርብ ይሆናል። መልካም የእረፍት ቀን ይሆንላችሁ።